ታው ምትልለታ በለው ምትለው ሊሆን ይችላል። ማለት ሶ ሪሶርስ ናቸው። ጉድለት ብለን ያሰብናቸው ነገር ሪሶርስ ናቸው። ግን ፎርዋት ተቀብለን ለመስራት ተቀበለው። ፊዚካሊ ቁስሉን አድነው ይሆናል። በቃ ፑሽ አድርገው ራስህን፣ ያ ነው መጀመሪያ መጥቆ ያለብህ። አርቲስቲካሊ ከገለጥከው በቃ እንደዛ ያደረጉ ሰዎች አሉና ቁስላቸውን አየዋለሁ፣ ጽሁፉ ላይ፣ ድርሰቱ ላይ፣ ግጥሙ ላይ፣ ሙዚቃው ላይ። ይሄ ነገር እኮ ትዕቢት ይሆናል። ማህበረሰቡ ደግሞ የሆነ ልጅ ገፋ፣ የሆነ አስቀያሚ ገፋ፣ የሆነ ያልተማረ ገፋ። አይ ይሄ መታቀፍ አለበት። የተገፉ ሰዎች የሆነ እውነት አላቸው። ለማህበረሰብ አስቀይመዋል አይደል? ደባሪ ነገር አይተህበታል። ቤተሰቦች ሊሆኑ ይችላሉ፣ ጓደኞች ሊሆኑ ይችላሉ። የገፉት ነገር አለ። ከዛ እነሱ ውስጥ ደግሞ ምን አይታል ደባሪ ነገር ኦኬ እሺ ጀነራሊ እነሱ ደባሪ ሆነው የገፉት ነገር ባይ ዲፎልት አሪፍ ነው ልትል ነው ትራፕ ናታይ የተገፉትን ማቀፍ ለምን ተገፉ መጀመሪያ በምን ስታንዳርድ ተገፉ ጥፋታቸው ምን ነበር የሚሉ ክሪቲካል የሆኑ ጥያቄዎችን ትተን የተገፉ ሰዎችን የማቀፍ ቴንደንሲያችን መጨረሻ ላይ ዲያብሎስን ማቀፍ ያመጣዋል የመጀመሪያው ኃጢአት የሚባለው ይሄ አዳም ሁለተኛ ነው የተሰራው። የመጀመሪያው አዳም ሄዋን ሰራቸው። ሄዋን ምንድን ነው ያደረገችው? እባብን አስገባች፣ አቀፈች እንደማለት። ሽሌት ዘሰርፐንት አስገባችው። በምንም ስም ይምጣ፣ ለአንተ በማዘንም ይምጣ፣ ለሄዋን እያዘነን የመጣው ዲያብሎስ አንተም የምታዝንለት ሰው ሆኖ ይምጣ፣ በሁለቱም መንገድ እጄክት ነው ማድረግ ያለብን። እንዴት ሞራል እኮ ነው። አይ ይገለ ሞራል አይደለም። የተገፋን ሰው ማቀፍ፣ የተቸገረን ሰው መርዳት ሞራል በተቸገረ ሰው ስም ነው ሰዓቱ ምን ይመጣልህ? ማለት ለምን ያልተቸገረህን ሰው አታቅፍም? የፈራን ሰው ማቀፍ አለህ። የፈራ ሰው መስሎ ነው ይመጣልህ። ወይም አይዞህ እያለ አንተ የፈራ ሲመስልህ አይዞህ ብሎ ነው ይመጣልህ። እስቲል አይዞህ ምንድን ነው ሞራል፣ ማቀፍ ስነ መግባር ሲያዳግፍህ እና ይሁት። በሞራል ስም ነው የመጀመሪያው ኃጢአት የተሰራው። ሊደግፋት መጣ ሄዋንን፣ እባብ ማለት ነው። ስለዚህ የመጀመሪያው ኃጢአት የሚባለው ይሄ ነው። ሲን ኦፍ ኢቭ የሚባለው ነው። ከዛ ነው አዳም የሳተው። አዳም ኃላፊነት አለመውሰድ እሷ ደግሞ ሰርፓንቱን አስገባቸው። ስለዚህ እንደ ማስገባት አይነት ይሄ የተገፋ ወይም ሊያቅፍ የሚፈልግ ተጎዳህ እኮ የሚልን ሰው የማስገባት ቴንደንሲ ያለው የሰው ልጅ የሆነ ልጅ በጥፊ እያሉ ከግቢ ሲያስወጡት ብታዩ፣ ዲፎልት ሞዳችን ነው ለምን የሚመጡት ነው። ምን አጥፍቶ ነው የተመታው ወንድሜ ተው የምትልልት በለው የምትለው ሊሆን ይችላል። የተጋነነ ሮማንስ ውስጥ የሚገባው በሞራል በሞራል ስብ ሰዎች